ብክዩ ህዙናን መስክረናል። አላካበደች ተንደርደሪ ቀስ ብለሽ ስማቸውን የመጀመሪያውን ነገር አውቃለሁ። ጭንቅላት ይወስዳል። እንደ እንደሱማ ከሆነ መለስ ነው። አይመማር ደጉ ትዝ አለካል። ቋንቋ ይወለዳል ያድጋል፣ ይሞታል። እሺ ከመጀመሪያ ዙር የጥያቄ ፈታኝ ጥያቄ ጨዋታችን በኋላ ተመልሰን ተገናኝተናል። አሁንም ትንሽ እናወራና በጨዋታ እዚህ ጋር እያዘናጋሁ እየወሰድን መቀጣት ነው እንግዲህ የተያያዝነው። እሺ እንዴት ናችሁ? ቆይታው እንዴት አያችሁ? ጥሩ ነው ወደ ቤቶችን እንምጣ ተወጣች ቤቶች፣ ከአስር ዓመት በላይ አስራ ሶስት ዓመት ሆነ፣ በዚህ ዓመት አስራ ሶስተኛ በጣም የሚገርም ነው። ለረጅም ጊዜ ሲመስለኝ ኢትዮጵያ ውስጥ ካሉ ተከታታይ የቴሌቪዥን ድራማዎች መካከል ረጅም ጊዜ ቆይታ ያደረገው እሱ ነው እና ብዙ ጊዜ እንደዚህ ረጅም ስራዎች ሲኖሩ ሰው ይተካል፣ አዲስ ሰው ይመጣል፣ ብዙ ነገር ለውጥ ይኖራል። ህይወት በአስራ ሶስት ዓመት ውስጥ በጣም ብዙ ለውጥ አላት እና ብዙ ጊዜ አብረው የሰሩ የተሰባሰቡ ቤተሰብ የሆኑ ግሩፖች መካከል ነው የገባው። እንዴት ተቀበሉ? ወይኔ እንዴት እንዴት ቅልል እንዳሉ ብታይ። የመጀመሪያ ቀን ስንገባ አሁን ስገባ እኔ እንደ አዲሱ አይመስልም። በቃ ሁሉም እንደ ክሩ ስፔሻሊ ባክ ላይ ያሉትም ከዛ ዛ ኦንሴት ያሉትም ሰዎች ቅልል ብለው ነው እንትን የሚሉት። ወይኔ በቃል መጣ ምናምን የመጀመሪያ ቀን እንደ በቃል ነው ለካ መሰራው ምናም ብዬ አስበቃለሁ። አንዴ እና ቅልል ብለው በቃ ፋሚሊ የሆነው ምናምን ነበረ። ከዛ እንደሱ እያረግን ብዙ ጊዜ ሰራንና ለመላመድ እውነት ለመናገር በጣም ከብደው ነበር። ማለት በአስራ ሦስት ዓመት በሙያው የቆዩ ሰዎች ናቸው እና ህዝብ ጋር ያላቸው ተቀባይነት ደግሞ በጣም ከባድ ነው። እኔም ሳያቸው መወዳቸው ሰዎች ስለነበሩና እሱኛው ነገር ትንሽ ይከብዳል። ግን አቅልለው ስለጠበቁኝ ቀለል ብዬ ገባው። ነገርየው ላይ ግን ቀላል ስራ አይደለም፣ ሰውን ተክቶ መግባት በጣም ከባድ ነው። በጣም ከባድ። መጀመሪያ ላይ ምን አይነት አስተያየቶች ነበሩ? ቀድሞ ያለውን ሰው ሁላችንም እንለምዳለን ከዛ ደግሞ ሁሉም ነገር እየተተካካ ነው የሚሄደው። ጊዜ ገደብ አለው። አንድ ነገር ትሰራለህ፣ ትቀበላለህ ወይም ታቀብላለህ። ሌላ ሰው ደግሞ ይቀጥለዋል። ግን የመጀመሪያው ሰው ሁልጊዜ እንለምደዋለን እና ያንን ረስተን ወደ አዲስ እስክንመጣ እንዴት ነበር የሰው አስተያየት? እንዴት ተቀበለ ሰው? ጥሩ ነው ከሞላ ጎደል ጥሩ ነው ማለት እንትን ይሆናል። አንዳንድ አስተያየቶች ሲመጡም ከለመዱት አንግል ስለሆነ በዚህ አጋጣሚ አሺ በጣም ቆንጆ አድርጎ ስለሰራው እንድንወደው ስላደረገው ካራክተሩን ምናምን በዚህ አጋጣሚ ላሽ እና እሱን መተካት እንደ ካራክተር መተካት ከባድ ነው። ብዙ ዓመት የቆየ ስለሆነና አይምሮ ውስጥ ሁሉም ሰው አይምሮ ውስጥ አለ። በቃል የሚባለው ገጸ ባህሪ ከአሺ ከራሱ ከላይፉ ጋር ሊንክ እስኪያረግ ድረስ ማለት ነው። እና እሱን ነገር አሁን ወደ እኔ ለማምጣት ብዙ ነገር ጠይቄያለሁ። በጣም ብዙ ነገር ማለት ከባለሙያዎች ራሱ ማለት ነው ምንድን ነው ማድረግ ያለብኝ? ሲ አሁን ተክቼ ገብቻ አላቅም። እንደዚህ አይነት ቦታዎች ላይ ምናምና በጣም የምንወደው ካራክተርም ስለሆነ ምን መደረግ እንዳለበት ከባለሙያ ጠይቄ ከእነሱም እዛው ከሚሰሩትም ከጥልሽም ሰፖርት አድርገውኛል በጣም። እና አለው ገርገጭ የማለት ነገር አለው ግን በፕሮሰስ ግን እግዚአብሔር ይመስገን ተቀብለውኛል ብዬ አስባለሁ። እኛ ተቀብለነዋል። ተቀብላችሁታል። እሺ ወደ ሚዚክ ቪዲዮዎች እንምጣ ሙዚቃ ቪዲዮ የመጀመሪያ ማን እንደሰራሹ? ሸበላለም የኔ ነው። በዳይሬክቲንግ ነው? እንጃ አዎ፣ የመጀመሪያ የማን ነው? ጌዲዮን መሰለኝ፣ ካልሳሳትኩኝ፣ ጌዲዮን የሚባል ጽፋኝ። ከሳምንት በፊት የተላለፈው የፍቄ ነው የመጨረሻው። አሁን የሚመጡ ደግሞ የማስተዋል እያየዋለ ቆንጆ ስራ፣ የልጅ ሚካኤል አለ። እንዴት ነው የምትሰሩት? በድምፃውያኖቹ ምርጫ ነው፣ ይሄ ዘፈን ቪዲዮ ይሰራለት። ወይም ደግሞ አንዳንዴ ታየው እና ቪዥዋሊ ወይም በምናብ የሆነ ምስል የሚያመጣ አለ። አንዳንዴ ደግሞ ተሰርቶ ምንነው በቃ ይሰራለት። አሁን የሆነች ቆንጆ ሲባል በቃ የኔ ሜራሴ ቆንጆ አለች፣ ሁላችንም አለ እና ልክስና ያው አይቺን ቆንጆ እንዴት ነው የምትሰሩት ናት። እኔም ሙዚቃውን ነው የማያዳምጠው፣ ሙዚቃው ምን ይፈልጋል የሚለውን አንዳንድ ሚዚክ ቪዲዮ ክሊፖች እንዳልሽው ባይሰሩ ይሻላል ከሚሰሩ። አትሊስት በግጥም የተሳለብንን ምናብ ቪዥዋሊ ቆንጆ ከዛ ከግጥሙ አሳምሮ ማምጣት ማትችል ከሆነ ባይሰራ ይሻላል። ሙዚቃውን እኔ ሊድ የሚያደርገ በዛ መንገድ ነው የምሰራው። የመጣውበት ባክግራውንድ ትወና ስለሆነ ሞር ኦፍ ስቶሪቴሊንግ ነው የምሰራው። ፒክቸር ላይ ያተኮረ ሚዚክ ቪዲዮ ክሊፕ አልሰራም በብዛት። ያው አለ ሊፕሲንክ ብቻ ያላቸው ሙዚክ ቪዲዮ ክሊፖች አሏ፣ እንደሱ ብቻ አልሰራም። የሆነ ነገር የእኔ እኔ ውስጥ ያለን የትወናንንትን ሙዚክ ከሙዚቃ ጋር መቀላቀል ፈልግ ነበር። ሶ በዛ መንገድ ነው የምሰራው። አንዳንዴ ሙዚቀኞቹም ሀሳብ ያመጣሉ፣ እንደዚህ እንደዚህ ነው አስበን ስንሰራ የሰራ ነው። ለምሳሌ ያክል የማንጁስን ስሰራ የሀመድ ማንጁስን ስሰራ አበበ ብርሃኔ ደውሎልኝ ነበረ። እኔ ያሰብኩት እንደዚህ ነው ዜማውን ስሰራው እንደዚህ ነው ያሰብኩት፣ ብሎኝ ስቶሪ ላይ ትንሽ ቢሆን ሽፍት አስደርጎኛል። እንደዚህ አይነትም እንትኖች እቀበላለሁ፣ ግን ሞሮፍ ሙዚቃውን ሰምቼ ናሬት አደርጋለሁ ማለት ነው። ድምፅሽን ግን መስማት አንችልም። ተውኩት ስትይ ድምፅ እርግፍ አድርገሽ ተተሽሎ አቴጅ ማለት በሙዚቃ በምን እንሰማለን? እያወራሽ ማ ሰማን ነው ሆነ ነገር ልዘፍን ነው

እንትን ነው ስፒሪቹዋል የሆነ ነገር ስለሆነ፣ አሁን እንዴት ይሄ ቃላት ላይ ምናምን ልሳሳት ትችላለህ? ወረብ ነው ወረብ ነው እና ብክዩ

ይሄን እያጣጣለሁ ይሄን መንፈሳዊ በእውነት በጣም ቆንጆ ነው። የት አካባቢ ነው ትውልድ እድገት የሆነ ደብር አገልግልሃል? ልደታ ነው ሰፈሪ ልደታ ተክለ ሰሩ ሰንበት ትምህርት ቤት ውስጥ አገለግል ነበር፣ እና እዛ ነበርኩ እና ዝም በቃ የአገልግሎት ነገር ስለሆነ ምናምን፣ ግን አሁን ይሄኛውን እንደ እንትን አይደለም። አሁን ቃል ልሳሳ ትችላለው ዜማ ልሳሳ ትችላለው ምናምን፣ ግን አስገድድ አይ ነው በልብ ላይ በጣም ቆንጆ ነው በእውነት በእውነት ሙሉ ሰው ያደርጋል። በነገራችን ላይ የሆነ ቦታችን አይጎድልም። ይሄንን ስንል ና ደስ ነው ያለን ሁላችን። ስለዚህ ወደ ዙር ሁለት ጨዋታችን እንሄዳለን። በድጋሚ አመስግኑልኝ ይሄንን። ወደ ሁለተኛ ዙር ፈታኝ ጥያቄያችን ተመልሰናል። የመጀመሪያውንም ጨዋታውንም ሁሉንም ሞቅ አድርገን ተመልሰናል። አሁን ደግሞ እንደገና ጥያቄዎች እዚህ ጋ የተዘጋጁ አሉ። ስለዚህ ራሳችንን እያነሳን ጥያቄዎቻችንን በየተራ መጀመሪያውን ተቀተራል። አሁን እስካሁን አንጠፋም፣ እኛው ደግሞ በጣም ነው የሚያስፈራው። ጌታ ሆይ ሁላችሁም በየቤታችሁ እንዳትሞክሩት። ግን ቆይ አሁን አንቺ አንብበሽ ጠይቃን ነው የምንመልሰው። ነው ለራሷ ጥያቄ አለ። ጥያቄውን ታነባለች፣ መልሷ ትሰጣለች። ካልመለሰችው እንግዲህ መጠጣት ነው። ታዲያ አቦሉን ወስደናል። እሺ የበለሃር ዚያን መድሃኒት ከእንኳይ እንኳይ ያገኙት ኢትዮጵያዊ ሳይንቲስት ማን ይባላሉ? እኔ የእሷ ጥያቄ አይ ልንገርሽ። ቆይ ሳይንቲስት ማናቸው? ነው ጥያቄ እኮ ትልቅ ሰው ናቸው። ከዛ ድሮ ደብተር ላይ ነበሩ። አ ማን ነበረ ስማቸው? ደብተር ላይ ነበሩ እኮ ስማቸውን ቆይ እኮ ነው። እሺ አንዴ አንዴ፣ ጥያቄው ልክ አይደለም። እሺ፣ የብልሃርዚያን መድኃኒት ከእንኮይ ያገኙት ኢትዮጵያዊ ሳይንቲስት ማን ይባላሉ? እኮ ሰው ከእንኮይ ያገኙት ሰውዬ ማን ጉንጭ ውስጥ አለ ከፊ ላይ ጠቆይ፣ ቆይ ቆይ፣ የብልሃርዚያን መድኃኒት ከእንኮይ ያገኙት ኢትዮጵያዊ ሳይንቲስት ማን ይባላሉ? ከእንኮይ እኮ አይደለም የተገኘው እና ከምንድን ነው? ከእንዶድ ነው እንጂ ብልሃርዚያ መድኃኒት የተገኘው ከእንኮይ አይደለም። መልሱ አይደለም ነው። ሰውየው አይደሉም ነው። ሰውየው አይደሉም። ብላርዚያ መዳኝት የተገኘው ከእንዶድ ነው እና አክሊሉ ለማ ነው። ደግሞ አረ እንደት እንዴ ታውቅ ተመራለች? ቅድም ደብተር ምናም ስራልች ደብተር ላይ ነው

ለአንድ ህይወት ካላቸው ነገሮች ውጪ ህይወት የሌለው ነገር ሆኖ ነገር ግን ይሞታል ሲባል የምንሰማው ነገር ምንድን ነው እንዴ? ቆይ፣ ለአንድ ህይወት ካላቸው ነገሮች ውጪ ህይወት ካለው ነገር ውጪ ነው። ከዛ የህይወት የሌለው ነገር ሆኖ ነገር ግን ይሞታል ሲባል የምንሰማው ምንድን ነው? የምንሰማው ምንድን ነው እኮ። ሰርቫይቫ ያረግም ማለት ነው። ህይወት የለው ከዛ ከህይወት ውጪ ነው። ስለዚህ ከኛ ምናምን እንደዚህ ከምንኖርበት የሆነ ነገር ይወጣል ማለት ነው። ደቂቃ ስንት ነው ያለኝ አሁን? መቁጠር ይጀምራል።

የሲዳማ ግን ደቡብ ውስጥ ነው፣ ደቡብ ውስጥ ነው። ጨምበላ ላይ ሲዳማ ነው። ሸክቼውን ያው አላውቀውም። ይቅርታ አይደለም እኮ። አይ ግን ደመወዙት ራኬብ ታውቀዋለች። ጠጣዋት ይችን ነገር አትጠጭም። ደራሮ የምን ማህበረሰብ ዘመን መለወጫ ሀዲያ አይደለም። ደራሮ ቤንች ማንጅ አይደለም፣ አይደለም። እንደ ሁሉንም አለር ገብጠርታችሁ አትጨርሱትም። መቅበር ሳይጀመር አስር ዘጠኝ ሰባት እንዴ! ቆይ ብቻ ደቡብ ውስጥ ነው፣ ደቡብ ውስጥ ነው። ጉራጌ ዞን ውስጥ አይደለም። መማር ደኩ በቃ በጣም ብዙ ስላለ አንርቅም፣ ግን ደቡብ ውስጥ ሆኖ ራሱ እኮ ሌላ ብዙ አለ። ዋናው ነገር ማደጉ አምልጣና ሁለተኛው ግብ ተዘሏል ማለት ነው። ማንኛችንም አልጠጣንም። ከጨዋታ በኋላ እንመለሳለን።